ዛሬ ጉባኤውን የጀመረው ቅዱስ ሲኖዶስ ኢትዮጵያውያን መገዳደል በቃን እንዲሉ ጥሪ አቅርቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ የርክበ ካህናት ምላተ ጉባኤ በዛሬ ዕለት በጽርሃ መንበረ ፓትሪያርክ ተጀምረዋል። በጉዳዩ ላይ ዝርዝር መረጃ አለን። ጌታቸው አራት ኪሎ ስልጣን ከተረከቡ በኋላ የኢትዮጵያን መንግስት በኃይል የማስወገድ አማራጭ እስከ ወዲያኛው መወገድ አለበት የሚል አቋም ይዘው ብቅ ብለዋል። ጌታቸው በፋና ቴሌቪዥን በሰጡት ቃለ መጠይቅ ክፍል ሁለት ላይ ህዋትና ኤርትራ ለፌዴራል መንግስቱ ስላጠመዱት ወጥመድ ተናግረዋል። ጌታቸው የኤርትራ መንግስት የጠቅላይ ሚኒስትር አብይ አህመድን አስተዳደር በህዋት አማካኝነት ወደ ትግራይ ክልል ስቦ በማስገባት እዛው ታሪክ አድርጎ ማስቀረት ይፈልጋሉ ሲሉም ተደምጠዋል። እንመለስበታለን። ጤና ይስጥልን፣ ውድ የአንዳፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁም ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው።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 እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል። በ8% ቅን መክፈያ ብቻ ማለትም ከ431 ብር ጀምሮ በመክፈል ከባለ 1 እስከ ባለ 4 መኝታ በሚፈልጉት የካሪያ አማራጭ ማግኘት ይችላሉ። እንዲሁም የንግድ ሱቆችንም እየሸጥን እንገኛለን። ይፍጠኑ፣ ይደውሉ፣ የዕድሉ ተጠቃሚ ይሁኑ። ዛሬ ጉባኤውን የጀመረው ቅዱስ ሲኖዶስ ኢትዮጵያውያን መገዳደል በቃን እንዲሉ ጥሪ አቅርቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤ በዛሬው ዕለት በጽርሃ መንበረ ፓትሪያርክ ተጀምሯል። ኢትዮጵያ ህዝብ ከሚፈራረቅበት መከራ ለመላቀቅ ችግር ፈጣሪዎችን በቃ ብሎ እንዲያስታግስ ጥሪ በቀረበበት ጉባኤ ላይ ወደ ሀገር እንዲገቡ የተፈቀደላቸው ስደተኛ ጳጳሳት አልታደሙም። መንግስት ወደ ኢትዮጵያ እንዳይገቡ እገዳ ጣለባቸውም። አቡነ ጴጥሮስ በጉባኤው መክፈቻ ላይ ታድመው አልታዩም። ብጹዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዛክሱም ወእጨጌ ዘመንበረ ተክለ ሃይማኖት በጉባኤው መክፈቻ ላይ መልእክት አስተላልፈዋል። ፓትርያርኩ በመልእክታቸው ኢትዮጵያውያን አላባራ ያለውን የእርስ በርስ መገዳደል ለማስቆም በቃ እንዲሉ ህዝባዊ ጥሪ አቅርበዋል። አቡነ ማትያስ በመልእክታቸው ለህዝበ እግዚአብሔር የምናበረክተው አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚና በማኅበራዊ አገልግሎት ጭምር ነው ብለዋል። ከዚህ አንጻር ህዝባችን የተሻለ ማህበራዊ አገልግሎት እንዲያገኝ በኢኮኖሚው ከድህነት የተላቀቀ እንዲሆን እንደዚሁም ሰላሙና አንድነቱ የተጠበቀ እንዲሆን በማስተማር፣ በተግባር በመሳተፍም የህዝቡ መሪዎችናም አርያ ሆነን መስራት ይገባናል ብለዋል። በተለይም ከሰላም እጦት የተነሳም በእጅጉ እየተጎዳ ያለውን ህዝባችን ሰላምና ፍትሕ እንዲያገኝ በጸሎትም፣ በትምህርትም፣ በምክርም ተግተን መስራት አለብን ሲሉ ጥሪ አቅርበዋል። ወቅቱ የኢትዮጵያ ሕዝብ ከእንግልት የተላቀቀበት ጊዜ ብዙ እንዳልሆነ ይታወቃል ያሉት ፓትሪያር ሲያርቁ ችግር ፈጣሪዎች ቀልብ እንዲገዙ መክረዋል። ኢትዮጵያውያን ለእንግል እየዳረገ ያለው ኃይልም በዋናነት በራሳችን ልጆች ነው ያሉ ሲሆን፣ እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው ብለዋል። እንደዚህ ያለ ነገር በደንብ ያልታሰበበት አካሄድ በብስለትና በንስሐ ማስተካከል አሸናፊነት እንጂ ተሸናፊነትን አያሳይምና እንዲታሰብበት ሲሉም ችግር ፈጣሪ ያሏቸውን አካላት መክረዋል። ኢትዮጵያውያን ወደ ተሻለ ልማትና እድገት እናሻግራለን ብላችሁ እየደከማችሁ ያላችሁ ወገኖች ችን እባካችሁ መለስ ብላችሁ አስተውሉ፣ በማለት የመንግስት አካላትን አሳስበዋል። አክለውም ሁሉም የሚያግባባ ነገር ፈልጉና ችግሮችን በሰላማዊ ውይይት ፍቱ፣ በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ ብለዋል። ፓትርያርኩ ለህዝበ ክርስቲያኑ ባስተላለፉት መልእክት ኢትዮጵያ እየተፈራረቀባት ካለው ችግር እንድታርፍ በቃ በሉ ሲሉ ተደምጠዋል። ቤተ ክርስቲያኗ ባለፉት ተከታታይ አመታት በየጊዜው በምታካሄደው ጉባኤ ላይ ተደጋጋሚ የሰላም ጥሪዎችን ብታቀርብም ሰሚ አካል አላገኘችም ብለዋል። ዛሬ ጀምሮ የቅዱስ ሲኖዶስ ጉባኤ የተገነጠሉትን የትግራይ አባቶች መመለስ ላይ ትኩረት እንደሚያደርግ ተጠቁሟል። በተለያየ ምክንያት ከሲኖዶሱ የወጡ ወገኖች እንዲመለሱ ማድረግ የቤተ ክርስቲያኗ ሲኖዶስ ጉባኤ ቀዳሚ ተልእኮ እንደሆነም ፓትርያርኩ አስታውቀዋል። ሁላችንም እንደምንገነዘበው በሲኖዶሳችን ያልታቀፉ ብዙ ወገኖች በሀገር ውስጥ አሉ። እነዚህ ወገኖች አንዳንዶቹ በተለያየ ምክንያት ከኛ የወጡ ናቸው ብለዋል። ፓትርያርኩ ከሲኖዶሱ ወጥተዋል ያሏቸውን ወገኖች ለይተው ባይጠቅሱም በትግራይ የሚገኙ የኦርቶዶክስ ቤተ ክርስቲያን አባቶች የራሳቸውን ቤተ ክህነት እንዳቋቋሙ ይታወቃል። አቡነ ማቲያስ በዛሬው ንግግራቸው ከሲኖዶሱ የተነጠሉ ወገኖችን መመለስ የጉባኤው ተቀዳሚ ተልኮ እንደሆነም ተናግረዋል። የሄዱት ወደ ቤታቸው እንዲመለሱ፣ ሌሎችም ወደ መንጋውን እንዲቀላቀሉ በእርትቶ መስራት የዚህ ጉባኤ ተቀዳሚ ተልኮ ነው። ምክንያቱም ጸጋን፣ ሐዋርያነትን የተቀበልንበት ዋና ምክንያት ይህንን ለማድረግ ነውና ብለዋል። የኤርትራ መንግስት የጠቅላይ ሚኒስትር አብይ አህመድን አስተዳደር በህወሓት አማካኝነት ወደ ትግራይ ክልል ስቦ በማስገባት እዚያው ታሪክ አድርጎ ማስቀረት ይፈልጋል ሲሉ ጌታቸው ረዳ ተናገሩ። ጌታቸው አራት ኪሎ ስልጣን ከተረከቡ በኋላ የኢትዮጵያን መንግስት በኃይል የማስወገድ አማራጭ እስከ ወዲያኛው መወገድ አለበት የሚል አቋም ይዘው ብቅ ብለዋል። ጌታቸው በፋና ቴሌቪዥን በሰጡት ቃለ መጠይቅ ክፍል ሁለት ላይ ህወሓትና ኤርትራ ለፌዴራል መንግስት ስላጠመዱት ወጥመድ ተናግረዋል። የኤርትራ መንግስትና የህወሓት ጥምረት ዋና ዓላማ የፌዴራል መንግስትን በጦርነት ስቦ ወደ ትግራይ ከገባ በኋላም ተቀርቅሮ እንዲቀር ለማድረግ ነው ብለዋል። ለዚህ ደግሞ የኤርትራን መንግስት ተማምነው ራሳቸውን ያዘጋጁ የቀድሞ ባልደረቦቻቸው መኖራቸውን ጌታቸው ተናግረዋል። ራሳቸውን ያዘጋጁ ኃይሎች በሚሊዮን የሚቆጠር የትግራይን ወጣት ለዚሁ ዓላማ ለማዋል ነው ሲሉም ህዋት ለሻቢያ አድሯል የሚል ክስ አሰምተዋል። የህዋት አመራሮች ከኤርትራ መንግስት ጋር ጥምረት የመረጡት ለትግራይ ሳይሆን የራሳቸውን ስልጣንና ሀብት የመቆጣጠር ፍላጎት ለማስቀጠል ነው ብለዋል። ጌታቸው እንደመሞግቻ ያቀረቡት የኤርትራ መንግስት የወልቃይትን ወደ ትግራይ መመለስ አጀንዳን እንዳይነሳ ይፈልጋል የሚለውን ነው። ወልቃይትን ወደ ትግራይ ለማስመለስ እቅድ አውጥቶ እንቅስቃሴ የሚል ሀሳብ ቀርቦላቸው አልተቀበሉትም ሲሉም ጌታቸው ህወሓትን ወንጅለዋል። ጌታቸው እስከ መጨረሻው ድረስ እታገላለሁ ያሉት እንደ ወልቃየት ያሉ አወዛጋቢ አካባቢዎችን ወደ ትግራይ መመለስ ከማይደግፍ ኃይል ጋር ጥምረትን አልመርጥም ብለዋል። ሻቢያ የትግራይን የሰው ኃይል ተጠቅሞ የፌዴራል መንግስቱን ለማዳከም ቢያልም የሚጠበቅ ነው ያሉት ጌታቸው እኔ የሚገርመኝ የእኛዎቹ ጉዶች ናቸው ሲሉ ተደምጠዋል። በህወሓት በኩል ደግሞ በማንኛውም ሁኔታ ዳግም ኢትዮጵያን በበላይነት መምራት የሚያስችለውን እቅድ የሚያስገኝለት አጋጣሚ ከተገኘ ከማንኛውም ኃይል ጋር እንደሚጣመር ጌታቸው ጠቁመዋል። ህዋት ሻእቢያ አመራሮች ሲባል የኤርትራና የትግራይ ህዝብ ዳግም ጦርነት ውስጥ መግባት የለበትም የሚል እምነት እንዳላቸው ጌታቸው ገልጸዋል። ነገር ግን ጦርነትን እንጀራ ያደረገው አመራር ስላለ አሁንም ያለው ሁኔታ ወደ ግጭት ለመግባት እንቅስቃሴ መሆኑን ጌታቸው ጠቁመዋል። ጌታቸው በቃለ መጠይቅ ያነሱት ሌላው ጉዳይ የህዋት ትክክለኛ የተዋጊ ኃይል ቁጥር ምን ያክል ነው የሚለውን ነው። ራሳቸው ጌታቸውን ጨምሮ ህዋት ሁለት መቶ ሰባ ሺህ ጦር አለው የሚለውን መረጃም የሚነገረው እነሱ ጠላት ለሚሉት ማስፈራሪያ እንጂ ትክክለኛ መረጃ እንዳልነበር አጋልጠዋል። ጌታቸው ከስልጣን ከመነሳታቸው በፊት የ210 ሺህ ተዋጊ ስንቅ ይከፍሉ እንደነበር በመግለጽ ከዚህ ውስጥ በሺዎች የሚቆጠሩ በሌሉበት በጀት እንደሚበላ ጠቅሰዋል። ከ210 ሺህ ውስጥ በየጊዜው በራሱ መንግስት ቀላል የማይባል ተዋጊ ተበትኗል ያሉት ጌታቸውም በካምፕ የሚገኘው ተዋጊ ከ200 ሺህ በታች እንደሆነም ጠቁመዋል። የህዋት ጀነራሎች ለተዋጊ ቀለብ ተብሎ የሚሰጣቸውን በጀት ያለ አግባብ እንደበሉትም ጌታቸው ጠቁመዋል። ጌታቸው የቀድሞ ባልደረቦች ብለው የጠቀሷቸው ጀኔራሎችና የፖለቲካ አመራሮች ከጥንት እስከ ዛሬ በሰሩት ወንጀል እንዳይጠየቁ ማንኛውንም ነገር ሊያደርጉ እንደሚችሉ አመላክተዋል። ኢራን ከኢትዮጵያ መንግስት ጋር የደህንነት ትብብሯን ለማጠናከር እየተንቀሳቀሰች ነው ተባለ። ኢትዮጵያ መንግስት ከድሮን አቅራቢዋ ኢራን ወታደራዊና ደህንነት ትብብርን ለማጠናከር በተባበሩት አሪምሬትስ በኩል መስማማቱን የራሷ የኢራን ሚዲያዎች ዘግበዋል። ኢራን ከኢትዮጵያ ጋር የደህንነት ስምምነትን በማድረግ የአፍሪካን ተጽዕኖዋን እያሰፋች መሆኑን ኢራን ኢንተርናሽናል ዘግቧል። ኢትዮጵያና ኢራን በዚህ ሰሞን በደህንነት ጉዳዮች ላይ ስምምነት ማድረጋቸው የተገለጸ ሲሆን ስምምነቱ በስ ስለላ ድንበር ዘለል ወንጀሎችን በመከላከልና በጸጥታ ኃይሎች ስልጠና ትብብር ላይ ያተኮረ ነው ተብሏል። ኢራን ለጠቅላይ ሚኒስትር አብይ አህመድ አስተዳደር ድሮን አቅራቢ መሆኗን ያመላከተው ዘገባው ስምምነቱ በአፍሪካ ቀንድ ያላትን ተጽዕኖ ለማጠናከር ነው ተብሏል። የአዲስ አበባና የቴህራን የደህንነት ስምምነት የኢትዮጵያ መንግስት ከገጠመው የውስጥ ኃይሎች ጦርነት ከቀጠናው ውጥረት ጋር የሚገናኝ መሆኑን የዜና ምንጩ የፖለቲካ ተንታኞችን ጠቅሶ ዘግቧል። በፍሎሪዳ ኢንተርናሽናል ዩኒቨርሲቲ የፖለቲካና አቀፍ ግንኙነት ተባባሪ ፕሮፌሰር የሆኑት ኤሪክ ሎብ እንዳሉት ስምምነቱ ኢራን ከአፍሪካ መንግስታት ጋር በወታደራዊና በስለላ መሳሪያዋ በኩል ፖለቲካዊና የደህንነት ግንኙነቶችን ለማሳደግ ያላትን ፍላጎት ያሳያል ብለዋል። ስምምነቱ ኢትዮጵያ ከኢራንና ከተባበሩት አረብ ኤምሬትስ ጋር ድጋፍ በመሻት የውጭ ጉዳይ ፖሊሲዋን እያሻሻለች መሆኑንም ያሳያል ብለዋል። ኢራን በሰሜኑ ጦርነት ወቅት የኢትዮጵያ መንግስት የስለላ መሳሪያዎችንና ድሮን ስታቀርብ እንደነበር ዘገባው አስታውሷል። መንግስት ከቱርክ በተጨማሪም ከኢራን ድሮን እንደቀረበለት በጭምጭምታ ደረጃ በስፋት ሲገለጽ የነበረ ሲሆን ኢራን በራሷ ሚዲያ በይፋ አረጋግጣለች። የአሜሪካ የውጭ ጉዳይ ሚኒስቴር በወጣው ሪፖርት ኢራን ድሮኖችን ወደ ኢትዮጵያ በመላክ የመንግስታቱ ድርጅት የጸጥታው ምክር ቤት ውሳኔን ጥሳለች ሲል መክሰሱ ይታወሳል። አሁን ላይ ኢትዮጵያና ኢራን በይፋ የደህንነት ስምምነት በማድረግ የጦር መሳሪያ ሽያጭና የስለላ መረጃ ልውውጥ ወደ ማድረግ ተሸጋግረዋል። አዲስ አበባና ቴህራን ስምምነት የተፈራረሙት የጠቅላይ ሚኒስትር አብይ አህመድ አስተዳደር የውስጥ ተቀናቃኞች ተጽዕኖ እየጨመረ ባለበት ወቅት ነው ተብሏል። የኢትዮጵያ የሀገር ውስጥ ደህንነት ስጋት እየጨመረ ባለበት ወቅት የተደረገው ስምምነት ኢራንና ከተባበሩት አሬምሬቶች ጋር የተደረገው ውይይት ተከትሎ ነው ተብሏል። የኢትዮጵያ መንግስት በአሁኑ ወቅት የህዝባዊ ወያኔ ሓርነት ትግራይና የአማራ ፋኖን ጨምሮ የታጠቁ ኃይሎች ተግዳሮት እየገጠመው መሆኑን ዘገባው ጠቁሟል። ከታጠቁ ኃይሎች በኩል ከገጠመው ውጊያ በተጨማሪ የኢኮኖሚ ጫናና ከጎረቤት ኤርትራ ጋር አዲስ ውጥረት ውስጥ መግባቱንም ጠቅሷል። ለሳውዲ የጦር መሳሪያ ለመሸጥ የተስማሙት ትራምፕ የሶሪያን ማዕቀብ ለማንሳት ቃል ገብተዋል። የአሜሪካው ፕሬዚዳንት በሶሪያ ላይ ተጥሎ የቆየውን ማዕቀብ ሙሉ ለሙሉ ለማንሳት የቆየውን ማዕቀብ በሙሉ ለማንሳት በመካከለኛው ምስራቅ ጉብኝታቸው ቃል ገብተዋል። ፕሬዚዳንቱ በሪያድ ባደረጉት ንግግር አሁን ጊዜው ሶሪያ ወደፊት ወደ ታላቅነት የምትጓዝበት እድል መሆኑን ተናግረዋል። ትራምፕ በሶሪያ ላይ የተጣለውን ማዕቀብ ለማንሳት ቃል መግባታቸውን ተከትሎ የበሽር አልአሳድን መንግስት ገርስሶስ ስልጣን ከተቆጣጠረው ጊዜያዊ መሪ አህመድ አልሻር ጋር ዛሬ ተገናኝተዋል። አሜሪካ ለሳውዲ አረቢያ 142 ቢሊዮን ዶላር የሚያወጣ የጦር መሳሪያ ሽያጭ ለመፈጸም የተፈራረመች ሲሆን ይህም እንደ ዋይት ሃውስ ገለጻ ዋሽንግተን እስከ ዛሬ ከፈጸመችው ሁሉ ትልቁ የመከላከያ ትብብር ስምምነት ነው። ፕሬዚዳንት ዶናልድ ትራምፕ ሀገራቸው ከሳውዲ አረቢያ የበለጠ ሌላ ጠንካራ ሀገር እንደሌላት፣ ኢንቨስትመንት ለመሳብ ባለመው የመጀመሪያው ውጭ ሀገር ጉዟቸው ላይ ተናግረዋል። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ያላቸውም ሳውዲ አረቢያ የመጀመሪያው የውጭ ሀገር ጉዟቸው መዳረሻ ነበረች። የአሜሪካው ፕሬዝዳንት ከዚህ በኋላም ኳታርንና የተባበሩት የተባበሩ አረብ ኤምሬትስን ይጎበኛሉ። በፕሬዚዳንቱ የሪያድ ጉብኝት ወቅት ለዓመታት በርስ በርስ ጦርነት በወደመችው ሶሪያ ላይ የተጣለው ማዕቀብ እንደሚነሳ መገለጹ ሌላው ትልቅ ዜና ነበር። በፕሬዚዳንት አህመድ አልሻር የተመሩት የሶሪያ አማጽያን የበሽር አላሳድን መንግስት ከስልጣን ያወረዱት በተሳስወር ነበር። ፕሬዚዳንት ትራምፕ በሪያድ በተካሄደ የኢንቨስትመንት ፎረም ላይ በሳውዲ አረቢያ አልጋ አልጋወራሽ ልዑል መሐመድ ቢን ሰልማን ጥያቄ መሰረት ውሳኔ ላይ መድረሳቸውን ተናግረዋል። ለልዑሉ ምን ማድረግ እችላለሁ ያሉት ትራምፕ በፎርሙ ላይ የተገኙ እንግዶች በሳቅ አጅበዋቸዋል። ትራምፕ በመካከለኛው ምስራቅ ለአራት ቀናት ከሳውዲ የጀመሩትን ጉብኝት ቀጥለው ወደ ኳታርና የተባበሩት አረብ ኢሚሬቶች እንደሚያቀኑ ይጠበቃል።